የብራዚል እግር ኳስ ፌዴሬሽን የአርሰናሉ የመሃል ተከላካይ ጋብርኤል ማጋሌዥ ከቱኒዚያ ጋር ለሚደረገው ጨዋታ ከቡድኑ ጋር እንደማይጓዝ ይፋ አድርገዋል። የ27 ዓመቱ የመሃል ተከላካይ ማጋሌዥ የጡንቻ ጉዳት እንዳጋጠመው ይታወቃል። በአርሰናል ተጨማሪ ምርመራዎችን እያደረገ ይገኛል። የብራዚል ብሔራዊ ቡድን ዶክተር የሆኑት ሮድሪጎ ላስመር በሳምንቱ መጨረሻ ለአርሰናል ሲጫወት ልትመለከቱ ትችላላችሁ፣ ካልሆነ ግን ከሁለት እስከ አራት ሳምንት ከሜዳ ሊርቅ ይችላል። ይህ የኔ ሀሳብ ነው። የአርሰናል የሕክምና እና ሰዎች ተጨማሪ ምርመራ ያደርጉለታል። መጠበቅ አለብን ሲሉ ዶክተር ላስመር ተናግረዋል። ሪካርዶ ካላፊዮሪን በተመለከተ በርካታ የጣሊያን ሚዲያዎች እንደዘገቡት ከቶተንሃም ጋር ለሚደረገው ጨዋታ ራሱን በሚገባ እያዘጋጀ ነው፣ በጨዋታውም ይሰለፋል ሲሉ መረጃን አጋርተዋል። የ29 ዓመቱ የክሪስታል ፓላስና የኮሎምቢያ ብሔራዊ ቡድን ኮከብ ተጫዋች የሆነው ዳንኤል ሙኖዝ በሳምንቱ መጨረሻ ከስካይ ስፖርት ጋር ቃለምልስ አድርጎ ነበር በክሪስታል ፓላስ በጣም ደስተኛ እስከ 2028 ድረስም ኮንትራት አለኝ። ነገር ግን አንድ ማሳካት የምፈልገው ነገር አለ። ከሪያል ማድሪድ፣ ባርሴሎና፣ ከማንቸስተር ዩናይትድ እና ከፒኤስጂ ለአንዱ ክለብ መጫወት እፈልጋለሁ። እውነት ለመናገር እነዚህ ክለቦች እኔን እንደሚፈልጉኝ ወይም በእኔ ላይ ፍላጎት እንዳላቸው በትክክል አላውቅም። ግን ራሴን ለማሻሻል ጠንክሬ እየሰራው ነው። አሁን ትኩረቴ በፓላስ እየተጫወቱ መቀጠልና ለሀገሬ ኮሎምቢያ ብቃቴን ማሳየት ነው ሲል ሀሳቡን አጋርቷል። ሙኖዝ በፕሪሜር ሊጉ ውስጥ ካሉ የቀይ መስመር ተከላካዮች ውስጥ አንዱ ነው። በጥር 2024 ከቤልጅየሙ ጌንክ በ6.8 ሚሊዮን ፓውንድ ክሪስታል ፓላስን ከተቀላቀለ በኋላ በማጥቃቱም በመከላከሉም የሚገርም እንቅስቃሴ እያደረገ ይገኛል። አንዳንድ የማንቸስተር ዩናይትድ ደጋፊዎች ሙኖዝ ዩናይትድን እንዲቀላቀል ለክለቡ አመራሮች ከወዲሁ ጥያቄ እያቀረቡ ነው ተብሏል። የሙኖዝ መዳረሻ የት ሊሆን ይችላል የሚለው ጉዳይ አጓጊ ሆኗል። የፓላስ አመራሮች ተጫዋቹን በጥር እንደማይለቁት እየተነገረ ይገኛል። እስከ 50 ሚሊዮን ፓውንድ ከቀረበላቸው ግን ተጫዋቹን በክረምቱ እንደሚሸጡት እየተነገረ ይገኛል የቀድሞ የአርሰናል ታሪካዊ ተጫዋች የነበረው ቲየሪ ዳንኤል ሆንሪ አርሰናል ቶተንሃምን በጥሩ ብቃት ማሸነፍ አለበት ሲል ተናግረዋል በሳምንቱ መጨረሻ የቶተንሃም ሆትስፐር ስቴዲየምን የጎበኘው ሄንሪ ቶተንሃሞች በኋይተር ትሊን እያሉ በርካታ ጎሎችን አስቆጥርባቸው ነበር አሁንም ለአርሰናል የተለየ ስሜት አለኝ ታማኝም ሁኝ መቀጠል እፈልጋለሁ የሚለው ሄንሪ ቶተንሃሞች ከኤምሬትስ የበለጠ ትልቅ ስቴዲየም አላቸው የሆዱን ጨዋታ በጉጉት እጠብቀዋለሁ በዚህ ዓመት የሊጉን ዋንጫ ለማሳካት አሁንም አቅሙ አለን ሲል ሄንሪ ገልጿል። እንግሊዛዊው የቀድሞ የቶተናም እና የባይር ሙኒክ ተጫዋች የሆነው እንዲሁም ደግሞ በእንግሊዝ ብሔርያ ቡድን ወሳኝ ተጫዋች መሆኑን እያሳየ የሚገኘው ሃሪኬን እንደ ቡድን ምርጥ ስብስብ አለን፣ ስለዚህ ለዓለም ዋንጫው ዝግጁ መሆን አለብን ብሏል። በውድድሩ ጥሩ ውጤት ማስመዝገብ እንፈልጋለን። በባየር ሙኒክ በጣም ደስተኛ ነኝ። ኮምፓኒ በቀጣዮቹ ዓመታት ትልቅ ደረጃ ላይ ይደርሳል። ጥሩ አሰልጣኝ ነው። ብዙዎች ባሎን ዶር ይገባል እያሉ ይነግሩኛል። ሻምፒዮንስ ሊግ ወይም ዓለም ካሳካው ባሎንዶርን ላሸነፍ እችላለሁ ሲል ኬን ሐሳቡን ገልጿል። አሌክሳንደር ኢሳክ ከሜዳ መራቁ ከባድ ስሜት እንደፈጠረበት ተናግሯል። ለሀገሬ ስዊድን እና ለሊቨርፑል የሚጠበቅብኝን እያደረግ አይደለም አውቃለሁ። መጫወት እፈልጋለሁ። አሁን ያለ ሁኔታ ጥሩ ላይሆን ይችላል። ሰበብ ማቅረብ አልፈልግም። በእርግጥ በኳስ ዓለም ብዙ ነገር ይፈጠራል። ካልተጫወት ጎል ማስቆጠር አልችልም። እኔ አሁንም ጠንክሬ እየሰራው ነው። ሀገሬን እወዳለሁ። አዲስ አሰልጣኝ ነው የመጣው። በሊቨርፑልም በጣም ደስተኛ ነኝ። ደጋፊዎቹ የሚገርሙ ናቸው። በአጭር ጊዜ ውስጥ ወደ ምርጥ ብቃቴ እመለሳለሁ ሲል ኢሳቅ ሐሳቡን አጋርቷል። ከሊቨርፑል ዜና ሳንወጣ አንቷን ሴሜኒዮ በቅርቡ በርንማውዝን መልቀቅ እፈልጋለሁ ማለቱን ተከትሎ ሊቨርፑሎች የተጫዋቹን ሁኔታ በተመለከተ በቅርበት ክትትል እያደረጉ እንደሚገኝ እየተነገረ ይገኛል። የሃያ አምስት ዓመቱ ጋናዊ ከእንግሊዝ ፕሪምየር ሊግ መውጣት እንደማይፈልግም መናገሩ ይታወሳል። ሊቨርፑሎች ለዶሚኒክ ሶቦዝ ላይ አዲስ ኮንትራት ማቅረባቸውም ተሰምቷል። እስከ ሰኔ 2028 ኮንትራት ያለው ሶቦዝ ላይ በሊቨርፑል የመቆየት ፍላጎት እንዳለውና የሊቨርፑል ኃላፊዎች ተጫዋቹ ለተጨማሪ ዓመታት እንዲያራዝም ሲያግባቡት ቆይተዋል። ከዚህ ጋርም ተያይዞ የሶቦዝ ላይ ወኪል የሆነው ማቲያስ ኦስተርሃዚ በሰጠው አስተያየት ዶሚኒክ በሊቨርፑል ደስተኛ ነው፣ መቆየትም ይፈልጋል ሲል አስተያየቱን ሰጥቷል። ኤስቴቫዮ ዊሊያም አስደናቂ ተጫዋች ነው። ቼልሲ ከአዛርድ በኋላ ሌላ ምርጥና ኮኮብ አግኝቷል፣ ሲል አር ናይን ሮናልዶ ሉዊስ ናዛሮ ዴሊማ ሀሳቡን አጋርቷል። ኤስቴቫዮ የሚገርም ተጫዋች ነው። የብራዚል ብሔራዊ ቡድን በእሱ ላይ መገንባት አለበት የሚለው ሮናልዶ ብራዚል በዓለም ዋንጫው ጥሩ ጊዜን ታሳልፋለች ብዬ አስባለሁ። የቼልሲ አመራሮች ከሁሉም ክለቦች ቀድሞ ይህንን ባለተሰጦ ተጫዋች በማስፈረማቸው ሊደነቁ ይገባል፣ ሲል አር ናይን ኤል ፊኖሚኖ አስተያየቱን ሰጥቷል አስተያየቱን